ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ጉዞ ነበረና፣ ሁሌ ጉዞ አለ። ጆርዳን ላይ ጆርዳን የሚኖሩ በጣም ነው የሚያስቀኑት። የምር የሆነ እንደዚያ አይነት እድል አግኝታችሁ በመጽሐፍ ቅዱስ የምሰሙትን ታሪክ ደግሞ በአካል ሄዳችሁ ቦታ ላይ ተገኝታችሁ ስታዩ የሆነ ደስ የሚል ነገር አለው። በረከትም ታገኙበታላችሁ። በጣም የተቀደሰ ቦታ ነው። ስንቱ ማያገኘው እድል ነው። እና ብዙዎቹ ደግሞ ብዙ ፕሮሰስ አድርገው ብዙ ገንዘብ አውጥቶ እዚች ቦታ መጥቶ ያሉ ማለት ነው። እኛ ግን መተን እድሉን እንኳን ያው ኮንትራት ቤት የሚፈቀዳቸው በነገራችን ላይ አሉ። አንዳንዶቹ ኮንትራት ቤት ራሱ ሆኖ መንፈሳዊ ጉዞ ምናምን የሚሄዱ አሉ። ብዙ ጊዜ ቲክቶክ ላይ ሰማለውና፣ ሶስተኛ ጉዞ መቼ ነው ምናምን ማዳም ይፈቅዳልኛለች ምናምን ስሉ ሰማለው እና ጥሩ ማዳሞችም አሉ ለማለት ፈልጌ ነው። ያው ኮንትራት ቤትም ሆኖም መሄዱም አሉ። የእውነት መታደል ነው፣ ትልቅ በረከት ነው። እንደዚ አይነት ቦታ ላይ መገኝ ትልቅ በረከት ነው እና መታደል ነው። ደስ የሚል ቦታ ነው። ማንም ሰው ማለቴ ሚገኝ በማንኛውም ሰዓት የምታገኙት ቦታ አይደለም። በስንት ጊዜ ስንት ዋጋ ከፍሎ ሰው የምመጣበት ቦታ ነው እና እንደዚ አይነት መንፈሳዊ ቦታ መሄድ የእውነት መታደል ነው። ሁሌም እመኛለሁ ግን ያው እግዚአብሔር አልፈቀደም አልሄድኩም። እግዚአብሔር ያለ ቀን ግን መጥቼ አያለሁ። ፈጣሪ ያለ ቀን ማለት ነው። ለአሁኑ ግን መሄድ አልቻልኩም። ሰዎችም ሰዎቼም አረጊቷን ብቻ ብቻውነች ምናምን ይላሉ። ሄጄ ባይ ደስ ይለኛል። ግን ያው እዚህ እንትን ሄጃለሁ ሙሴ ባህር ለሁለት የከፈለበት ያው በመጽሐፍ ቅዱስ ታውቁታላችሁ ብዬ አስባለው ሙሴ ባህርን ከፍሎ የእስራኤል ስደተኞችን ያሳለፈበት እዚህ ቦታ ነው። ሂጂ አይቻለሁ። እዚህ ደስ ይምል ነው እዛ ቦታ ነው የርጉት። ሙት ባህርም ደግሞ እዚሁ ከኛ ሰላሳ ደቂቃ ነው። እንወስድሻለን ትሄጃለሽ ይሉኛል ሁሌ ማለት ነው። በነገራችን ላይ ጆርዳን ደስ የምል የሆነም ደስ የሚሉ ቦታዎች አላት። በተለይ ከእምነት ጋር የተገናኙ ከኦርቶዶክስ እምነት ጋር የተገናኙ ደስ የሚል ቦታዎች አሉ ማለት ነው። ያው እድሉን አግኝታችሁ የሄዳችሁ የእውነት በጣም ትልቅ በረከት ነው። በመጽሐፍ ቅዱስ የሚሰሙትን ደግሞ በአካል ሄዳችሁ ስታዩ የሆነ በቃ ደስ የሚል ደስታ አለውና የእውነት መታደነት አድላቸዋል እንደዚ አይነት እድል አግኝታችሁ የሄዳችሁ ልጆች፣ እኔ ለራሴ እንደ ትልቅ መታደል ነው። እንደዚህ አይነት ቦታ ላይ ትልቅ በረከትም መባረክም ነው እና ሰሞኑን ደግሞ እዚሁ ጆርዳን ውስጥ የምትኖሩ ያው፣ በጉሩፕ አላችሁ በፕሮግራም ነው የምትሄዱት። ጉዞ አለ። ጉዞ መሄድ የምትፈልጉ በዚህ ሳምንት ጉዞ አለ ምናምን ይላሉ። እኔ አለም አለምን ያው የማታውቁት አላችሁ ብዬ አላስብም። አለ፣ በሳምንት ነው በወር ሁለቴ ምናምን ብቻ አለና ሰሞኑን ደግሞ የሄዳችሁበት እያየው ነበረእና በጣም ደስ ይላል። እግዚአብሔር ወደኋላ አቲ ያለ የኖጥ ሚስት የከለከለውን ነገር የተከለከለውን ነገር በማየት ያው እንደ ሐውልት እንደ ጨው ሐውልት እዛው ደርቃ የቀረችበት ቦታ በጣም ታሪካዊ ቦታ ነው። እዛም ሄዳችሁ ስታዩ ነበረእና በጣም ደስ ይላል። እዛም የተገኛችሁ ልጆችም ካላችሁ በጣም ደስ የሚል ቦታ ነው። የእውነት መታደል ነው። እንደዚህ አይነት ታሪካዊ ቦታ፣ መንፈሳዊ ቦታ መሄድ ለእኔ ትልቅ እንደ ትልቅ መባረክ ነው። ምንድን ነው የኖጥ ምስት እግዚአብሔር ከሶዴም ከተማ ምስትህንና ልጆችን ዘውጣ አለ እና። ይቺ ከተማ የአጣትኞች ከተማ ነው እና እግዚአብሔር በእሳት ገሞራ ሲያቃጥላቸው ወደኋላ እንዳታዩ ብሎ ከልክሏል። እሷ ደግሞ የተከለከለውን በማየት እዛው የጨው ሐውልት ሆና እዛው ቀረች ማለት ነው። እሱን ሐውልት ሁሉ ይሄንን ማለት ነው። እዚህ ቦታ የጆርዳን ውስጥ ነው። በጣም ግርም ነው የምለኝ በጣም ደስ የሚል ታሪካዊ ነገር አለበት ማለት ነው። በጣም ነው የገረመኝ ማለት ነው። ብዙ ያው በመጽሐፍ ቅዱስ ነው የምናውቀው። የትገኝ የትገኝ እኛ አናውቅም፣ ግን የሆነ አለ አይደለ? በአካል ደግሞ እዛ ቦታ ላይ ስትገኙ ምናምን በጣም ነው ደስ የምለው። ብዙም ስለ እምነታችንም ብዙም ባናውቅ፣ እምነታችንም ላይ ጠንካራ ባንሆንም፣ እንደዚ አይነት ቦታ ደግሞ ስንገኝ፣ የሆነ ደስ የሚል ነገር አለና መባረክም ነው እንትኑ ደግሞ ይሄ የሙት ባህሩ ደግሞ እዚሁ ነው የሚገርማችሁ። ሰላሳ ደቂቃ ነች፣ እና ለእኔ ደግሞ በጣም ቅርብ ነች። ሁሌ እንወስድሻለን ምናምን ይላሉ። እሷም ማለት እንትን የሙት ባህር ከየትኛውም ዓለም ሰው መጥቶ የሚጎበኝበት ነው። ግን እነዚህ ሆኜ እጄ በነፃ ማየት እየቻልኩኝ እድሉን አላገኘሁትም ማለት ነው። ሙት ባህር ምንድን ነው? አንዳንዶቹ ያው የምታውቁት ታውቃላችሁ፣ ማታውቁት ደግሞ ለማታውቁት ሙት ባህር ወይም ሰውን የሚገል ምናምን አይደለም። ውስጡ በጣም ጨው ብቻ ከመሆኑ የተነሳ ነፍስ ያላቸው ነገሮች ውስጥ መኖር አይችሉም። አሳ ምናምን፣ ነፍሳቶች ምንም አይነት ነገር እዛ አካባቢ እዛ ውስጥ መኖር አይችሉም በቃ የሚገርመው ነገር እንትን ውሃው ላይ ስትገቡ ማለት ነው፣ ውስጡ በጣም ጥልቀት አለው። ግን አይ ላይ ነው የምትንሳፈፉት፣ ወደ ውስጥ አይሄድም። ወደ ውስጥ እንደ እንትን አትጠልቁም። በጣም የሚገርመው ነገር እንደዚህ ያንሳፍፋል ማለት ነው። በጣም የሚገርም የእግዚአብሔር ተአምር ነው፣ እና ጨው ብቻ ነው ውስጡ። አካባቢውን ብታዩት ጨው በጨው ነው ውስጥ ደግሞ ስትገቡ እንደንትን ነው ላይ ከላይ ነው የምትንሳፈፉት፣ ወደ ውስጥ አትገቡም ማለት ነው። ውሃ የሚፈራሱ ውስጥ ራሱ ቢገባ አሰምጠው ማለት ነው። ከላይ ነው ዝም ብላችሁ እያንሳፈፈ ይዞ የሚሄደው ማለት ነው። በጣም ደስ የሚል ቦታዎች አላት ጆርዳን ውስጥ ማለት ነው። እንግዲህ ፈጣሪ የፈቀደ ቀን ደግሞ መተን እንጎበኛለን ማለት ነው። ከኢትዮጵያም እኮ አሉ የጉብዞ ወኪሎች አሉ መጥተው እዚህ የሚጎበኙ ማለት ነው። ግን ያው እድሉን ካገኛችሁት ሳታዩ እንዳትሄዱ። ያው እኛም እድል ስላላገኘን ነው ያልሄድ ነው ማለት ነው። ውዶቼ አዳዲስ ሲሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ። እኔ ደግሞ ይሄ ሁሉ ሰው ጆርዳን ነው እንደምኖረው፣ ላለው የሰው ብዛቱ ማለት ነው። ሁሌ ያው ጉዞ ምናምን ስኖር አያለው በባዞች ምናምን ተጠቅጥቆ የሰው ብዛት ግርም ምን ያለኝ፣ ይሄ ሁሉ ሰው ጆርዳን ውስጥ ነው የምኖረው ብዬ ማለት ነው ይመስለኛል። ውጭ የሚሰሩ ልጆችም ይሄዳሉ፣ ግን ጥንቃቄ ያደርጉ ምናምን እንዳትያዙ፣ ምናልባት በባስ ስትሄዱ ያው ፍተሻ ምናምን ስኖር ደግሞ ፓስፖርት ምናምን እቃማ ምናምን እንዳትጠየቁ ጥንቃቄ አድርጉ። በብዛት ያው ውጭ ላይ የሚሰሩ ልጆች ነጻነትም ስላላቸው በወርም እንትን እረፍት ስላላቸው ጃዛ ቤት ስለሚወጡ እንደዚ አይነት እድል ይጠቀማሉ እና ጥንቃቄ አድርጎ ለማለት ፈልጋለሁ። ምክንያቱም ያው በባስ ምናምን ስትሄዱ ፍተሻ ምናምን ይኖራል ምናምን ነገር ፓስፖርት እቃማ ምናምን ሊጠይቁ ስለሚችሉ ጥንቃቄ አድርጉ ሁላችሁም። እንደዚህ አይነት ቦታ ሄዳችሁ ይሁ እድሉ ካላችሁ ጥሩ ማዳም ቤት የምትኖሩ ካላችሁ አሉ። አንዳንዶቹ ቸርች ሁላ ቤተ ክርስቲያን ሁሉ የሚፈቀድላችሁ ልጆች አሉና ቤተክርስቲያን ቤተ ክርስቲያን የሚሄዱ አሉ። ጥሩ አሉ እኮ የተረገሙ ማዳሞች እንዳሉ መልካም የሆኑ ጥሩ የሆኑ ማዳሞችም ስላሉ የምትሄዱም ስላላችሁ ማለት ነው። ያው እኔ እሄዳለሁ፣ እኔም ግን እዚህ አሮጊቷ ትንሽ ስለምታስቸግር ነው እንጂ ልጅቷ አሁን አማን የምትኖር አለች። አንዳንዴ ትመጣለች። እሷ ከመጣች ሁሌ ቤተ ክርስቲያን ስለምትሄድ ከእሷ ጋር እሄዳለሁ። ድሮ ግን አሁን አሮጊቷም እንትን እየደከመች ነው እንጂ በፊት ይዣትም ሄድ ነበረ። ያ ሁለተኛ ደግሞ ታስቸግራለች። እዛ ቤተ ክርስቲያን ውስጥ በጣም ስለምትረብሽ ትንሽ ችግር ነውና ልጅቷ ግን ስትመጣ ሁሌ ነበር የምንሄደው። ደስ ይላል የእውነት። እንደዛ የሆነ እንደዛ አይነት ቦታ ስትሄዱ ተጨንቃችሁ ምናምን እዛ ስትሄዱ የእውነት ሰላም ነው የምታገኙት። አይምሯችሁ ምናምን በቃ ደስ የሚል ስሜት አለው። ቤተ ክርስቲያን ስትሄዱ ማለት ነው። በጣም ደስ ይላል። ያው የቅዳሴ ስርዓቱ ምናምኑ ቢለይም ዞሮ ዞሮ የአምልኮ ቦታ ነው። ደስ የምል አይምሯችሁን አዲሳችሁ ነው የምትመለሱና፣ ጥሩ ማዳም ካላችሁ እየሄዳችሁ ፈጣሪያችሁን ለምኑ፣ ጸልዩ። እንደዚ አይነት እድል ስታገኙ ደግሞ አታሳልፉ፣ እውነት ሄዳችሁ ጎብኙ ማለት ነው። ወዳችኋ አለው አዳዲስ የሆናችሁ ሳይስክራይብ አርጉ፣ ላይክ ላይክም አርጉ፣ ላይክ ቪዲዮ ስትጀምሩ ላይክ አርጉ። እናንተ ላይክ ስታደርጉ ዩቱብ ለብዙ ሰው እንድደርስ ያደርግልኛል ማለት ነው። ላይክም ስለምታደረጉ ስለምታበረታቱኝ አመሰግናችኋለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው